እነዚህ የበሽታ ምልክቶች ካሉባችሁ በፍጹም ችላ እንዳትሏቸው፣ በአፋጣኝ ወደ ሐኪም ቤት ሄዳችሁ መታየት ይኖርባችኋል። አንደኛ ድንገተኛ የሆነና ጭምቅ የሚያደርግ አይነት የደረት ህመም ካለ፣ በተለይ ደግሞ ወደ ግራ የሚሄድ አይነት የደረት ህመም የሚኖር ከሆነ ይህ ወደ ልብ የሚሄደው የደም ቧንቧ መዘጋት ወይም በሕክምናው ማዮካርዲያል ኢንፍራክሽን የምንለው ምልክት ሊሆን ስለሚችል በቶሎ ወደ ሐኪም ቤት መሄድ ያስፈልጋል። ሁለተኛ ምንም ሳንሰራ ወይም ገና ትንሽ ስንንቀሳቀስ የትንፋሽ ማጠር፣ የትንፋሽ መቆራረጥ፣ ሌሊት ከእንቅልፍ የሚቀሰቀስ አይነት የትንፋሽ ማጠር እንዲሁም ሁለት ሶስት ትራስ ካልደራረብን እንቅልፍ መተኛት የማንችል ከሆነ የሰውነት እብጠት፣ ሳል ካለ እነዚህ ደግሞ የልብ ድካም ምልክቶች ሊሆኑ ስለሚችሉ በፍጹም ችላ ማለት አያስፈልግም። ሶስተኛ ደግሞ ድንገተኛ የሆነ የአፍ መተሳሰር፣ የፊት መጣመም፣ የግማሽ የሰውነት አካል መዛል፣ እጅግ ከፍተኛ የሆነ የራስ ምታት ካለ እነዚህ ደግሞ የስትሮክ ምልክቶች ሊሆኑ ይችላሉ። ምንም እንኳን አንዳንዴ እነዚህ ምልክቶች በራሳቸው ቢጠፉ፣ ችላ ሳትሉ ወደ ሐኪም ቤት መታችሁ በሐኪም መታየት ይኖርባችኋል።